የመሐመድ ዩኒስ ታሪክ ሶስተኛ ሳቦቹ ባንግላዴሽ በከፍተኛ ድነት ተሰቃይ ነው። የኢኮኖሚክስ ፕሮፌሰር የሆነው ዶክተር መሐመድ ዩኒስ ሰዎች በህይወት ስለመትረፍ ሲታገሉ አይቷል። ብዙ ድሆች የምንድር ነዋሪዎች በተለይም ሴቶች አቅምና ችሎታ ነበራቸው፣ ነገር ግን አነስተኛ ብድር ስለሌላቸው ከድን መምለጥ አልቻሉ። ባንኮች በጊዜ ለመክፈል የማይችሉ ድሆች ናቸው ብለው በማመን ገንዘብ ያበድሯቸው ፍቃደኛ አልነበሩ። አንድ ቀን ዩኒስ የቀርከሃ በርጩማ የምትሰራ ሴት ተገኘች ጥሬ ዕቃዎቿን ለመግዛት ጥቂት ሳንቲም ብቻ ያስፈልጋል ነበር ነገር ግን አራጣ አበዳሪዎች በከፍተኛ ወለድ ስለጠየቁባት ምንም ትርፍ አታገኝም ዩኒስ ሌሎች ያላዩትን አይቷል ድህነት በገንዘብ እጦት ብቻ የሚመጣ አይደለም በእድል ጦት የሚመጣ ግልጽ ሆነ ላይ እነዚህን ዓላማ ያላቸው የገጠር ሰዎች ለመርዳት ወሰነ ከኪሱ ትንሽ ገንዘብ ለእነሱ አበደረ እነሱም ለእሱ የተበደሩትን ገንዘብ ተመላሽ ማድረግ ብቻ ሳይሆን ህይወታቸውን ማሻል ችሏል የትንሽ ድርጊት ግራሚ ባንክ እንዲፈጠር አድርጓል። ይህም አነስተኛ ብድር ለድሃ ህዝብ የሚያቀብር አቤታዊ ተቋም ሲሆን ያለምንም መያዣ ገንዘብ በመስጠት የህዝብን ችግር ያቃላ። ብዙዎች ተጠራጠሩት። ዩኒስ ግን ሰዎች እድል ከተሰጣቸው ከድህነት ራሳቸው እንደሚያወጡ ያምን ነበር። እሱም በሚሊዮን የሚቆጠሩ ሰዎች ህይወትን ቀይሮ በ2006 የኖቤል የሰላም ሽልማት ምሳሌዎቹ እነዚህ ብቻ አሉ። ከዚህም በጣም የሰፉ እንዲሁም ደግሞ እናንተ ቤሳ ስኬታማ ናችሁ ብላችሁ የምታስባችሁ ሰዎች በሙላ መጀመሪያ ላይ ራይ ነበራችሁ። ራዕይ ማለት እኔ እዚህ ጋር ቁሜ የዛሬ አምስት እና አስር ዓመታት የሚመለከተው ምስል ነው። እኔ የሆነ ቦታ ደርሼ የሚመለከተው ምስል አምሬው ላይ የተቀረጸው ነገር ነው እና በነገራችን ላይ በጣም የሚገርመው ነገር ቢኖር ይህ ነገር የሚሰጠን ከፈጣሪ ነው። ሁሉም ሰው አለው። ሁሉም ሰው የሚሰጠው ራዕይ አለ እና ይህን ራይ ደግሞ ማግኘት ህይወታችሁ በጣም ወሳኝ ክፍል አለ። ነገር ግን ልትፈልጉት ይገባል። እና የመጀመሪያው ስቴፕ ይህ ነገር ለማግኘት እራሳችሁን ጥያቄዎች መጠየቅ ነው። ምን ብያችኋለሁ? መፈለግ አለባችሁ። የምትፈልጉት የትም ሳይሆን ልባችሁ ውስጥ እራሳችሁ ጋር ነው። ቼክአፕ አድርጉት። ውስጣችሁ ትመለከታላችሁ። የምትመለከቱትም ደግሞ ጥያቄ መጠየቅ ነው። እና እንደጠይቁ ፈልጓቸው ጥያቄዎች አሉ። እራሳችሁ እምታገኙ የሚረዳችሁ ማለት ነው። የመጀመሪያው እኔ ማን ነኝ? ነው። እኔ ማን ነኝ ለሚለው መልስ ከስም ከስጋ ከደም ከመልክ ያለፈ መልስ ይኖራችሁ ይገባል። ኤክስተርናል ስትመለከቱኝ፣ ስሜ ይፍቶሽን ነው፣ ቁመቴ ሜትር ከምናምን ነው፣ ክብደቴ እንደዚህ ነው፣ መልኬ እንደዚህ ነው። እናም ይህ ኤክስተርናል ነገር ነው። ይህ ማንነቴን አይደለም የሚገልጸው። ወይም ደግሞ እኔ ማን የሚለው ነገር ሳይሆን ይህ ማንነቴ በምን ላይ ያለው በምን አይነት ስጋ ላይ ያለው እንግዲህ ነው የሚመለሰው። ስለዚህ እኔን ጥቁ የምትፈልገው ጥያቄ እኔ ማን የሚለው ነገር ለማግኘት ውስጣችሁን ትመረበት። እኔ እንዴ ነው የማስበው የሚለው ነገር ብቻ ትመረበት። እኔ ማሰብበት መንገድ አለ ከሰዎች ይለያል። እንደኔ ማስብ ሰው የለም። እኔም ደግሞ እንደሌላ ሰው ማሰብ አልችልም እኔ መወስናችሁን ውሳኔዎች ሌሎች ሰዎች ላይ ወስኑ ይችላሉ። ምክንያቱም እኛ የተለያየን ሰዎች ነን አይደል? ያም ነው ደግሞ ማንነታችን። ስለዚህ የራሳችሁን ጠይቁ። ከዚህ ሰውነታችሁ ያለ ማንነት አለ። የማንነት አምራችሁን ጠይቁት፣ ልባችሁን ጠይቁት። መልሱን ይሰጣችኋል። በሁለተኛ ላይ ደግሞ አስቀምጥላችሁ መንገድ ቢኖር ፋሽናችሁና ከፈጣሪ የሰጣችሁን ጊፍት መጠቀም ነው። በሁሉም እኔ እስካሁን ኤክስፒሪንስ ባረካዎች ነገሮች መካከል ባየሁትም ነገር ሁሉም ሰው የተሰጠው ነገር አለ፣ የተሰጠው ጊፍት አለ። በነገራችን ላይ ሰዎች ሲነግራቸውም አንተ ነት በጣም የሚገርም ክህሎት አለ ስላቸው ጥላት ወይም ደግሞ ይደንቃቸዋል። ምክንያቱም አያውቁትም፣ ያ የተሰጣቸው ጥበብ፣ ያ የተሰጣቸው ስጦታ መመልከት አልቻሉ እና መንገራችሁ ይህ ራእይ በአእምራችሁ ላይ ሲቀረጽ እንዲቀረጽም ደግሞ የሚያደርገው ነገር እናንተ ኦልሬዲ ክህሎት አላችሁ፣ ውስጣችሁ ያለ ክህሎት አለ፣ ውስጣችሁ ያለ ጊፍት አለ። ያን መጠቀም ደግሞ የምትችሉት አሁንም ስትመለከቱ ነው። በጣም የማታውቁት ጊፍት ሊኖራችሁ ይችላል። ምናልባት አሁን ላታዩት ትችላላችሁ። እንደውም ቀስ ብሎ የሚወጣ አይነት ጊፍት አለ። ፐርሰናሊቲ ድሮ በጣም ተወርት ነበርኩኝ። ከሰዎች ጋር አልነጋገርም ነበርና ሐሳቢ መግለጽ ቻለሁ ብዬ አላስብም ነበር። አሁን ግን ከዛም አልፎ። መድረክ ላይ ሲወጣ የሆነ ቦታ ላይ ራሲን ሳገኘው ራሲን ደጋግ የሚጠቀው ነገር የድሮ ፍትህን ነገር ማድረግ ይችል ነበር ወይ እና አይችልም ነበር። ኦፍኮርስ መጀመሪያ ላይ ራእዩ ነበረኝ። እንደዚህ ግልጹኝ መናገር መቻሌ፣ በኮንፊደንስ መናገር መቻሌ፣ የሚፈልገው ነገር መናገር መቻሌ አምሮ ውስጥ የነበረ የተቀረጸ ምስል ነበር፣ ራእይ ነበር። እዚህ ጋር በኮንፊደንስ ቁም እዚህ ጋር ሳወራ ወደፊትም ደግሞ ሌሎች ቦታ ልቁም ሳወራ ያራ እያለ ነበር አምሮ ውስጥ ከዛ ያለኝ ጊፍት ያለኝ የተሰጠኝ ክህሎት ወጣ ማለት ነው። ገባችኋል? በጊዜው ላትመለከቱ አላችሁ። ነገር ግን ሁሉም ሰው የተሰጠው ስጦታ አለ። በመጽሐፍ ቅዱስ ውስጥም በጣም ተደጋግሞ የተነገረ ነገር ቢኖር ያላችሁን ስጦታ አተጠማችሁ ምን እራሳችሁን ሰዎችን አገልግሉበት ይላል። ይፈራሱ የተቀመጡ አሉ። እንደዚህ እንደ ስጦታ ሰዎችን ሰርቭ በማድረግ በመርዳት በማስተማር ኢንካሬጅ በማድረግ በሙላሉ የተለያዩ ነገሮች አሉ ከኔም ብቻ አለ ከፈጣሪ ፈጣሪን ቃልም እንዳለ ከሆነ እንደዛ ሁላችንም ስጦታ አለ ከፈጣሪ ሰጠን ስጦታ አለ ይህን ግን ማግኘት አሁን የማን ስራ ነው ማለት ነው እናንተ እና የኛ ስራ ነው ስለዚህ ጊዜውን ሰጥተን መፈለግ አለብን በሶስተኛ ላይ ደግሞ አሁን ያለውን ፍላጎታችን ያለውን ዲዛይራችን ያላችሁን ፓሽን ያላችሁን ነገር አሳውስ ጨርሱ አእምራችሁ ውስጥ ትስሉታላችሁ። ቪዥን ራይ ማለት ያ ነው። ፓሽን አላችሁ፣ ፐርፐስ አላችሁ። ከፍጣር የሰጣችሁ አላማ አለ። ያን ዓላማ የዛሬ አመታት የዛሬ አምስት አስር አመታት የት እንደምታዩት በአእምራችሁ ማሰብ ነው። ፊውቸር ኤክስፔክቴሽናችሁን በአእምራችሁ ውስጥ ማሰብ ነው፣ በእምነት ማለት ነው። ቪዥን የሚለየው ነገር ያ ነው። በእምነት ትመለከቱታላችሁ።

አይናችሁ የሚመለከተው ነገር በጣም ሊሚትድ ነው። ነገር ግን ደግሞ ቪዥን ጥቅሙ እዛ ነው። ራእያችሁ ጥቅሙ ያ ነው። በአይናችሁ የሚያመለክት መመልከት፣ ነገር ግን በልባችሁ በእምነታችሁ የምትመለከቱት ነገር ነው ራእይ። ፈጣሪ ቃል የገባላችሁ ነገር ነው። ነገር ግን ያስፈልጋችኋል፣ ትዕግስት ያስፈልጋችኋል። ስለዚህ አእምሯችሁ ውስጥ ያዙት፣ አእምሯችሁ ውስጥ አስቡት። ራእያችሁ ራእይን በወረቀት ያለው ነገር ግን እስካሁን ለሰው አልተናገርኩትም። ስለዚህ አሁን በዚህ ካሜራ ላይ የኔ ራይ ምን እንደሆነ ነገራችኋለሁ። እናንተም ደግሞ እንድታደርጉ የምፈልገው ነገር በተመሳሳይ መንገድ ወረቀት ላይ ጻፉት፣ ይሻላችሁ ደግሞ የሚረዳችሁ ሰው ካለ ያን ራይ ከሰዎች ጋር ሼር አድርጉት። ምክንያቱም ራይ የብቻ ሊሆን አይችልም። ራይ የብቻ ሊሆን አይችልም። በአንድ ላይ ሲሆን፣ ከሰዎች ጋር ስትሆኑ ግን እያንዳንዱ ሰው ምን የራሱን ቫሊዩ አድ ያደርግበታል። ስለዚህ ሼር አርጉት ከምታከብሯችሁ ከሚረዷችሁ ሰዎች ጋር ራያችሁን ሼር አርጉ። እኔም ደግሞ ሼር አርገዋሉ እዚህ ጋር በኮንፊደንስ በፉል መተማመን፣ ራይም እዚህ ጋር ሼር አርገዋሉ ከናንተ ጋር ማለት የእኔ ራይ የዛሬ ሁለትና ሶስት ዓመት አለ የነገር ከዛ አልፈን ሎንግ ተርሙ ስንመለከተው ራሴን ጀስት ትልቅ ሪስፖንስብሊቲዎችን ይዤ መመልከት ፈልጋል። ትልቅ ሪስፖንሲብሊቲዎች እነዚህ ሪስፖንስብሊቲዎች ደግሞ ከፐፐሴ ጋር የተያያዙ ናቸው። በቻናሌ አይታወቅም በመቶ ሺዎች የሚደርስ ነገር የመመለከት ይመስለኛል። ያ በፍጣሪ ፈቃድ ነው። እንዲሁም ደግሞ ሊቆጣጠሩ ምሽ ነገር ያለማል። ነገር ግን የሚታየኝ ግልጽ የሆነ ነገር ደግሞ ከዚህ ማልፎ ከሀገር አቀፍ ደረጃም አልፎ በአፍሪካ ደረጃ ትልቅ የሆነ ኢቨንት ማዘጋጅ ይመስለኛል። ይመስለኛል አይደለም፣ በአፍሪካ ትልቅ ኢቨንት አዘጋጃሉ፣ እና በዚህ ኢቨንት ላይ ሰዎች ይመጣሉ። እነዚህ ሰዎች ከዚህ ደርሰው እዛ በዚህ አመታቶች ውስጥ በአስር አመታቶች ውስጥ ሊሆን ይችላል፣ በሀያ አመታቶች ሊሆን ይችላል። ሰዎች ያልሰማቸው ሰዎች እነዚህ ሰዎች እስካሁን ነበሩ እንዴ የሚባሉ ድንቅ ሰዎች መድረክ ይሆናል። በዛ መድረክ ላይ ሰዎች ያሳለፉት ነገር ይናገራሉ። ሰዎች ታሪካቸውን ተናግረው ከዛ በታች ያሉ ሰዎች ኢንስፓይር ያደርጋሉ። እኔም በወኪል የማደርገው ነገር ይሆናል። እኔም ወጥቼ የማስተምረው ነገር ይሆናል። የምናገረው ነገር ይሆናል። ሞቲቬት ማድረጋቸው ነገር ይሆናል። በቃ ያካል ጊዜው ሲደርስ የሚታየኝ ራይ ግን ይሄ ነው፣ ግልጹ ነው፣ ይታየኛል በዚህ ማያ በቃ ሌላም ሌላም ራዮች ይጫሉ። ሌላም ሌላም ሌላም ራይ ይጭ ታገኛል። እናም አንድ ነገር አስቡት። ከዛም ስትጽፉት ከዛም ስትናገሩት ለራሳችሁ ምን ቃል የገባችሁ እንደምታርጉት ለዚህ እናንተም እንደታርጉ ትፈልጋለህ። እናም ከወታተላችሁን ሰዎች በጣም አመሰግናለሁ። ከሚቀጥለው ቪዲዮ ድረስ ደህና ሰንብቱ እያልኩ ነገር ግን ደግሞ ባለፈው ስለ ስሜት መቆጣጠር ወይም ደግሞ ስለ ኢሞሽናል ኮንትሮል የሰራነውን ቪዲዮ የሰራሁትን ቪዲዮ ልትመለከቱት እጋብዛችኋለሁ። ጊዜው ካላችሁ ተመልከቱት። ከሌላችሁ ስራ መስራት ካለባችሁ ግን ቻውቸው